ብዙ ጊዜ የህዝብ መኪኖች ላይ እየታዩ ያሉ በርካታ አማራጮች ከመኖራቸው አንጻር የትኛውን ብንገዛ አዋጭ፣ ትርፋማ የምንሆን ይመስላችኋል? እርግጥም የተለያዩ አማራጮች ያላቸው ተሽከርካሪዎችን ታቀርቡልኝ ይሆናል። በምርጫችሁ ባትሳሳቱም ምናልባት ምርጫችሁ ላይ የተወዘነ መዛነፍ እንዳይኖር የሚያስቀርላችሁን በኢትዮጵያ ለሕዝብ ሥራ ተወዳጅ አዋጭ ስለ ሆነው ኦባማ የሕዝብ መኪና ሙሉ የዋጋ ዝርዝር ለናንተ ላደርሳችሁ ብቅ ብያለሁ። ሰላም እንደምን አላችሁ እጅጉን የምናከብራችሁ አርማጅ ተመልካቾቻችን በዛሬው ፕሮግራማችን ላይ የብዙዎቻችሁ ጥያቄ የሆነውንና ብዙዎቻችሁ የምትፈልጉትን ኦባማ የህዝብ መኪና በተለይ በአሁን ሰዓት በገጠር፣ በከተማ፣ በሁሉም አማራጭ አዋጭ የሥራ መኪና እየሆነ መጥቷል። ታዲያ ይህ ተሽከርካሪ ለመግዛት ስንት ብር ይጨርስብናል? በተለይ አሁን ላይ ካለው የስ መኪና ዋጋ አንጻር ምን ያክልስ ነው የሚለውን በዝርዝር ወደ እናንተ እናደርሳለን። በባለፈው ጊዜ ኦባማ የጭነት መኪና ከቤቱ ስንት እየተሸጠ ነው የሚለውን መረጃ ወደ እናንተ ሳደርሳችሁ አንዳንድ የቻናል ቤተሰቦች የሚሸጥበት አሁናዊ ዋጋው ላይ 6 ሚሊዮን 200 ሺ ብር እንደገዛችሁ ነግራችሁኛል። እኔም ዛሬ እንግዲህ በሀገራችን አይሱዚ ተሽከርካሪዎችን ወደ ኢትዮጵያ በማስገባት የሚታወቀው ለረጅም ዓመት አንቱታን ያተረፈው ካኪ ሞተርስ ከሱ በ5 ሚሊዮን 400 ሺህ ብር ገዝታቸው ይህንን ተሽከርካሪ ማሰራት የምትችሉበትን አማራጭ ነው እንግዲህ በዚህ ቪዲዮ ወደ እናንተ የማደርሰው። ሁላችሁም ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃውን እንግዲህ ክብራን ተመልካቾቼ በዛሬው ዕለት ስም ሙሉ የዋጋ ዝርዝሩን ኦባማ የህዝብ መኪና አሁናዊ ዋጋውን ሙሉ መረጃ ነው ይዤላችሁ የቀረብኩት። በተለይ በአሁን ሰዓት ላይ እንዲህ አይነት መኪናን ገዝታችሁ ወደ ስራ መግባት እጅግ በጣም አዋጭና ትርፋማ የሚያደርግ ነው። ታዲያ መግቢያ ላይ እንደገለጽኩላችሁ በእናንተ ኮመንት መሰረት እስከ 6 ሚሊዮን 200 ሺህ ብር አንድ ኦባማ የጭነት መኪናን ገዝተናል ያላችሁኝ የቻናል የቤተሰቦች ይህንን ያክል የተጋነነ የዋጋ ሽያጭ ያለበት ቦታ እስካሁን አልተመለከትኩም። ነገር ግን እናንተ በ5 ሚሊዮን 400 ሺ ብር በሀገራችን የአይሱዙ ተሽከርካሪዎችን ወደ ሀገር ውስጥ በማስገባት የሚታወቀው ስመጥር ድርጅት ካኪ ሞተርስ እጅግ በርካታ ተሽከርካሪዎችን ይዞ ይጠብቃቸዋል። ታዲያ ከነሱ ቦታ ስልክ ቁጥሩን የኮሜንት የመጀመሪያ ላይ አስቀምጥላችኋለሁኝ። ተሽከርካሪውን ገዝታችሁ ወደ ካራ ሶሪያ ማሰሪያ ቦታ ታቀናላችሁ። በተጨማሪም ደግሞ ብዙ ጊዜ የምላችሁ 00 ኦባማ የጭነት መኪናን ከማንኛውም የአይሱዚ ማዕከል ስትገዙ የ100,000 ኪሎ ሜትር ዋስትና ካኪ ሞተርስ እንደሚሰጣችሁ በተደጋጋሚ መረጃውን ወደ እናንተ ማድረሳችን ይታወሳል። ይህም እንግዲህ ትልቅ ዕድል ነው፤ ብትጠቀሙበት መልካም ነው። ካራሶሪያ ቦታ ካደረሳቸው በኋላ የተለያዩ ካራሶሪያዎች አሉ። ማለትም ኦዳ፣ እንዲሁም ማሩ እና ዘካርያስ እጅግ በርካታ ካራሶሪያ ማሰሪያ ቦታዎች ሲኖሩ እንደየይዞታው እንደ አሰራራቸው አይነት ልዩነት ይኖረዋል። እኛም በአንድ የማሰሪያ ቦታ ዋጋ አንጻራዊ አስቀምጠን ነው የዛሬውን መረጃ ይዘንላችሁ የቀረብ ነው። ታዲያ እኔ ባገኘሁት መረጃ መሰረት ኦባማ የህዝብ መኪናን ካራሶሪያ ለማሰራት በአሁን ሰዓት ማለትም አሁናዊ ዋጋው እስከ 600 ሺ ብር የሚጨርስ ሲሆን ከካኪ ሞተርስ 5 ሚሊዮን 400 ሺ ብር ኦባማ የጭነት መኪናውን ገዝታችሁ እስከ 600 ሺ ብር ይህኛው ከፈጄ አጠቃላይ የሚፈጅባችሁ ኦባማ የህዝብ መኪናን ለማሰራት ማለት ነው እስከ 6 ሚሊየን ተጨርሳላችሁ። ነገር ግን የተሰሩ ኦባማ የህዝብ መኪናዎች ለሽያጭ የሚቀርቡ አሉ። እነሱን ባትገዟቸው እመክራለሁ፣ ብዙ ጊዜም የማነሳው ጉዳይ ስለሆነ ምክንያቱም ለሽያጭ የሚቀርብ ነገር ብዙ ጊዜ ላይ ላይ የሚሰራ ስለሚሆን ራሳቸው ገዝታቸው ብታሰሩና። እጅግ ጥሩ የምትሉበት ቦታ ብትወስዱ ብዬ በራሴ አንደበት እገልጻለሁ። ነገር ግን የሚሰራውን እንገዛለን ካላችሁ ደግሞ አሁን ከነገርኳችሁ ዋጋ እስከ 6 ሚሊዮን 500 ሺህ ብርም ድረስ የሚጠሩ አንዳንድ ቦታዎች አሉ። ዞሮ ዞሮ የምታተርፉት ሁለት አይነት አማራጭ ነው። ያ ማለት እስከ 500 ሺህ ብር ታድናላችሁ። ሁለተኛ ተሽከርካሪዎቻችሁም እጅግ በጣም ምርጥ ይሆንና በጥሩ አሰራር አይናችሁ እያየ የምትሰሩበት አማራጭ ነው ማለት ነው። ታዲያ ይህንን ከግንዛቤ ውስጥ በማስገባት የትኛው ይሻለናል፣ የትኛው እኛን ያዋጣናል የሚለውን ለናንተ ጥያቄ ማስቀመጥ እፈልጋለሁ። በሌላ በኩል ደግሞ ስለ ፉቶን ተሽከርካሪ አለ። ፉቶን ተሽከርካሪ በአሁን ሰዓት ላይ በመዲናችን አዲስ አበባ ላይ እጅግ በርካሽ ዋጋ የሚቀርብ ተሽከርካሪ ነው። ማለትም ፉቶን በህዝብ መኪና፣ እኔ ግን ኦባማ አይሱዙው ነው ብዙ ጊዜ የምመርጠውም ብዙ ጊዜ ወደ እናንተ ሪከማንድ የማደርገው። ነገር ግን ፉቶን መሸጫ ቦታ ላይ 50% በባንክ አማራጭም ለሽያጭ መቅረባቸውን ተመልክተናል። መረጃ ስለሆነ አይናቅም፣ አይደቅነቅም። በዚሁ አጋጣሚ ወደ እናንተ 50% በባንክ አማራጭ ያለውን የፎቱን ተሽከርካሪ መኖራቸውን ተመልክተናል ማለት ነው። እንግዲህ ዛሬ የብዙዎቻችሁ ጥያቄ የሆነውንና ብዙዎቻችሁ የምትፈልጓቸውን ኦባማ የህዝብ መኪና አሁናዊ ሽያጭ መረጃው ምን ያክል ብር ይጨርሳል የሚለውን ሙሉ የዋጋ ዝርዝር እንዲሁም የትኛው አዋጭ ነው ለኛ የሚለውን ወደ እናንተ እንግዲህ አብራርተን አድርሰናል። እናንተስ በዚህ ተሽከርካሪ ላይ የሚሰማችሁን ሐሳብ አስተያየት በኮመንት አስቀምጡልን። በቀጣይ እንዲሰራላችሁ የምትፈልጉት ካለ ደግሞ በኮመንት አስነብቡን። እኛም አንብበን ወደ እናንተ የምናመጣላችሁ ይሆናል። ኦባማ የጭነት መኪና እጅግ በጣም ተወዳጅና እጅግ በጣም በሀገራችን ተፈላጊ የሆነ ተሽከርካሪ ነው። ለብዙ ዓመታት ያክል ምንም አይነት አቋሙ ሳይወርድ በስራ ደረጃ ወጥሮ የሚሰራ ኦባማ ሞተር እጅግ እጅግ በጣም ጥሩ ነው። ይህንን እንግዲህ ከአማራጭ ውስጥ በማስገባት ወደ ስራ ብትገቡበት ይመረጣል። በተለይ በውጭ ሀገራት ያላቸው እህት ወንድሞቼ ገጠረም ሆነ ከተማ ላይ ይህንን ኦባማ የህዝብ መኪና አሰርታቸው ገንዘባቸውን በጥሩ ነገር ላይ ብታፈሱት መልካም ነው የሚል አጋጣሚ ነው። በዚሁ አጋጣሚ የማደርሳቸው ስለ ኤሌክትሪክ ተሽከርካሪዎች ደግሞ ብዙዎቻችሁ የምትጠይቁት አለ። አሁን ላይ ያለው እጅግ በጣም የዋጋ ቅናሽ ያላቸው አዳዲስ ኤሌክትሪክ መኪኖች እየተቀላቀሉ ይገኛሉ። ይህንን መረጃ እንግዲህ በቀጣይ እያደረስናቸው ወደፊት የምንቀጥል ይሆናል። ታዲያ ይህንን ቪዲዮ ለብዙ ኢትዮጵያን እንዲደርስ ላይክ ላይክ ሼር ሼር ማድረጋችሁን አትርሱ ለመኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛትም ሰብስክራይብ በማድረግ ቤተሰብ መሆን፣ እንዲሁም በየዕለቱ የምንለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እንላለን። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።